ሱቁን ዘግቶ ሁሉም ወደ እሱ ይመጣ ነበር። ወር አከናፍ ያሉት ሁሉ ወደሱ ይመጡ ነበር ለመስማት። ሌላ ውስጥ የነበሩትም ዋን ቤርጋን ትልልቅ መልእክቶችን ስለአገር ይናገራል ብለው እንጠብቀው ነበር።

ነበር የምኖረው። አ ኮንፈረንስ ኢንቨራ ክሩሴዲ ክሩሴድ ኮንፈረንስ ከብዙ ህዝብ ውስጥ

ት አ ሁሉም ያለውን ነገር ጥሎ ሲሸሽ ት ግን በእኔ ዘንድ ስንቅ ስላላት፣ በእኔ ዘንድ ዋጋ ስላላት አንድ ነገር ሳትሆን

ለዚህ ለእግዚአብሔር ክብር ለመመስከርና ይህንንም ስጦታ ለማበርከት ዛሬ እግዚአብሔር እንዳደረገው እንደተናገረው ሁሉ ነገር ሆኖልን፣ አሜን። ተመዘቅንለት አሜን። ምን ያልሆነ ቀለም የሌለው ድምቀት የሌለው እውነተኛ የእግዚአብሔር ሴት ና ታቃታለው። የቋንቋ ችግር እንጂ ንግግር የለመዱ ባለስልጣን የሚናገሩ ንግግር ነው የምትናገረው። በእውነት እግዚአብሔር ዘመንሽን ይባል ይቀመጥ። ዛሬ የመጣችው ተጎረው ነው። ስንት መኪና ስንት ታክሲ ቆራርጣ። ባለፈው እሁድ ሳምንት ላይ የተገናኘ ነው።

እና ላኪ አድርገዋለሁ። አሜን። ባርክልሻለሁ። አሜን። ክብር ለእግዚአብሔር ይሁን። አሜን። እንደውም አሁን የምትኖሪበት ሰፈር ንቆልሽ ወደ ሌላ ሰፈር ሰፊ ቦታ ላይ ወጣችሁ አብራችሁ ሲኖራችሁ። አሜን። እዛ ደግሞ ቸርች ግቢ ውስጥ ማለት እዛ ሰፊ ግቢ ውስጥ የጸሎት ቦታ ይሰራልሻል። አሜን። ጌታን ታመልካለሽ። አሜን። መዞር ይቀራል። አሜን። ከራተት ይቀራል። አሜን። እግዚአብሔር ሆይ እናመሰግናለን። አሜን። ተባረክ በእውነት አንተን ውለታ የማይረሱ ሰዎችን አንተ ያባርካቸው። ለእጅ ሥራ ለጣት ይላደረገችው ምስክር ለሚሆኑ ሁሉ የተባረኩ ይሆኑ። እንደ ዜጠኙ ለምፃን ያልሆኑ ሰዎች ሁሉ የተባረኩ ይሁኑ። ሰዎች ስንት ተደርጎላቸዋል። አንድ ሰው ግን አንድ ቀን ውለታ